አላውቅም። እህቶቼ ናቸው ቀመሞቼ፣ እነሱ አይነት ስር የማየው ማለት ነው። የራሴን እህቶቼ ወላሂ አምሬ ነው እኔ። ዩትብ ስለምሰራ ወይ እነሱ ስለሚከታተሉ ምናምን አደለም፣ ወላሂ ሀቂቃ ነው የምነግራችሁ። ታላቅ እህቴም ሁለት ታላቅ እህቶች አሉኝ። ሁለቱም ወደ ስምንትና ሰባት አመት ትንሽ በማይባል እንደምጡ ነው ያገቡት። እራሱ ያንን ያህል የእህትነት ፍቅራቸውን እራሱ አናውቅም። ልጅ እያለን ሄዱ፣ ለእኛ ብለው የድሀ ልጆች ስለሆነ ከዛ ረጅም አመት ሰሩ፣ መጡ፣ ማድረግ ያለባቸውን አደረጉ፣ አገቡ፣ ቀነኛ የኖሩ አሁን እነሱ ቤት የላቸውም። ማዘር ግን ቤት አላት እና በቃ መሰረት ናችሁ። ግን እኔ ሁን ከእህቶቼ አንጻር የሚመክራችሁ ነገር ምን መሰላችሁ? ወላጅ ብር አይበቃውም። ሰማችሁን? እናት በፊት ትዝ ይላችኋል፣ ህጻን እያለን አባታችን ከየት አመጣው፣ እንዴት አመጣው አያገባንም። ግን የኢድለት የበአል ጊዜ ልብስ መግዛት አለበት ምናምን ካልገዛልን ደግሞ እና ኮርፋልን ይን አቶም አቶ ተቸግሮ እና ወላጆች ምንድን ነው ሲያረጁ ወይ ትልቅ ሲሆኑ ይህ ይጣ ይቸገር ማዳም ቤት አንድ መቶ ድስት ትጠብ አንድ የማዳም ወንድ ጠብሳ ታገኝ ዘይዱን ኪራ ያገባቸውም ብር ላኪ ብቻ ነው። ብር ላኪ ችግር፣ ብር ላኪ ችግር። የሰው ልጅ ብር አይበቃውም እና የምመክራችሁ ነገር ለራሳችሁ ኑሩ። ቤተሰብ ላይ አንዳንድ ጊዜ ጨከን ማለት ጨከን ማለት ግዴታሽ። ሰባት አመት የማዳም ቅመም ነበሩ ሁለቱ። አሁን እኔ የማዘር የምትኖርበት ቤት በእነሱ ላ ቤት ስራ ቤት ነው፣ ጩጭ እያለን የተገዛ ቤት ነው። እና በቃ የኛ መሰረት ነው ባይዘጉኝ፣ ወላይ የማዳም ቅመም በሆኑ እህቶቼ ነው የእኛ ቤት የቆሙ፣ በእኛ አይደለም። አሁን ምን ምን ትሰራል ነገር እያቢ ህንፃ አይደለም የኮንዶሚኒየም ምናምን ነገር ነው ነው። አሰላሙ አሌኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥ ልኝ እንዴት ናችሁ? ሰላም ነው ወይ? እንዴት አመሻችሁ? ከኔጋ ሁሉም ሰላም ነው። ከኔጋ ሁሉም ነገር ፒስ ነው። ሀባይብ እንዴት ናችሁ? እናንተ ደህና ናችሁወይ ከኔጋ ሁሉም ሰላም ነው። አልሀምዱሊላህ ብያላችሁበት። አላህ ይጠብቃችሁ። አላህ ጤናችን ይስጣን። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው፣ ሀባይብ አላህ ከክፉ ነገር እየጠብቃችሁ እያልኩኝ ከትናንትናው የቀረ ቪዲዮ ነበረኝ። ያቋረጥኩት ርዕስ ነበር። ያውኔ በቃ ከመሸ መሄድ ነው መሄድ ነው መሄድ ነው። በቃ እንደዛ ስለሆነ ተቋርጦብኛል ማለት ነው። እውነት ለመናገር ብዙ እንትን የሚል ነገር አይደለም። ምን መሰላችሁ ጋይዝ እንደ በሁለት አይነት መንገድ ነው እኔ የማየው ማለት ነው። በነገራችን ላይ መጀመሪያ ያለውን ቪዲዮ ኢሳም ስለ መዳም ቅመሞች ያወራበትን መንገድ ብናዳምጠው ጥሩ ነው ብዬ አስባለሁኝ። የትኛውን ቦታ እኔ የተረዳሁት ነገር በነገራችን ላይ፣ እስኪ ወደፊት ያለውን ቪዲዮ ትንሽ መለስ ልበል እና እሱ ስላለው ነገር እስኪ የሆነ ትንሽ ነገር ልበል። የትኛውም የትኛውም ኢትዮጵያ ውስጥ ያለ ማህበረሰብ ብሔር ብሔረሰብ አዲስ አበባ ውስጥ የተለያዩ ከተሞች ሐረር ከተማ ወይም ደግሞ ጎንደር፣ እያንዳንዱ ከተማ ውስጥ እንኳ ያለው የመዳም ቅመም ያልሆነ ኢትዮጵያዊ አይኖ የመዳም ቅመም ያልሆነ ማህበረሰብ የለም እና አዲስ አበባ እንኳ ራሱ እንደምታወተሱ የመዳም ቅመሞች በመደም ቅመሞች ነው የምንኖረው። እኛ ምናምን እያለ ነግሮናል። እናመሰግናለን። እኛ የመደም ቅመሞች መንግስት መሆናችንን አንዳንዶቻችን ብቻ ነን ያወቅነው ይመስለኛል። እኛም መንግስት ነን፣ ባይዘወይ መንግስት ነን። ያው ተምረን የሆነ ዲግሪ ምናምን ነገር እንትን አላልንም። ምን የእሱም እኮ አለን። ግን እስኪ በሌላ ቤዱ መጣበታለሁ። ይሄን ነገር አሁን ስለ ፈኪና ስለትናንትናው ፈኪና ኢሳም ነው ማውራት የምንፈልገው። በነገራችን ላይ ገይዝ በነገራችን ላይ አበዛሽ ሳርቸው ወደ ገደለው ግቢ ባትሉኝ የሆነ እንደዚህ ላይቭ ላይ ምናምን ገብቶ ሲጠይቁት ምናምን እሷ ስማርት ነች፣ ጎበዝ ነች ምናምን አትስቴቧት እንደዚህ አትበር ምናምን ነገር ይላል። ይሄ ነገር ደግሞ እንደኔ እንደኔ ያሰብኩበት ነገር ምንድን ነው፣ እንደኔ የተረዳሁት ነገር ድራማ እየሰሩ ነው፣ ግልጽ የሚያደርገው ማለት ነው። እንደዚህ ሲል ድራማ እየሰሩ ነው ግልጽ የሚያደርገው ያኔ ነገራቱ በቃ ድራማ ነው የሚመስለው። አይኖ ነው። ኦኬ ነው። ድራማም ሊሆን ይችላል። እንዲሁም ደግሞ የልጅነቱ የልጅነት አም ሶሪ የልጅቱ የሆነ አለ አይደለም የምታደርገው አክት የሆነ እሷም አለ አይደለ ጥሩ ያልሆነ አክት እያደረገች ሊሆንም ይችላል። በዚያን በሁለታት መንገድ ያዙት ባይዘው ወይ ድራማ ከሆነ ለምን በሷ ቻናል አይለቀቅም ነው ድራማ ከሆነ በእሷ ቻናል ለምን አይለቀቅም ነው። ድራማ እንዲመስል ማለት ድራማ እንዲሆን ከተፈለገ በእሷም ቻናል መለቀቅ አለበት። ምክንያቱም ትናንትና እርዱኝ ብላ በዚህ በሶሻል ሚዲያ መታለች አይደለ እንግዲህ ከዛሬ ዓመት በፊት ያለውን ማን ያዘዋል? የለቀቀውን ቪዲ እናውቃለን ስለዚህ እኛ ደግሞ እኛ የመዳም ቅመሞች ደግሞ ሰዎችን አናሳስባቸው። በእርዳታ በኩል የትኛውም ሰው እርዳታ ይምጣ አናሳስብም። ይሄ ደግሞ የታወቀ ነው። እዚህ አድርሰና ስናበቃ መጨረሻ ላይ ተምሳሌት መሆን ስትችል፣ እንዲሁም ደግሞ ብዙ ነገር በቃ ብዙ መልካም ነገር ብዙ በእሷ መንገድ የሚመጡትን ሰዎች መዳም ደውላ አቋረጠችው ማለት ነው። እና ምን ለማለት ፈልጌ ነው በጣም ጎበዝ መሆን ሲኖርባት እንዲሁም ደግሞ በጣም በቃ አስመስጋኝ ያላደለ ለዝችስ መርዳት የሚቻለው ለእንደዚች አይነት ጎበዝ ልጅ ነው ማስባል ሲኖርባት፣ በጥሩ ነገር፣ በጥሩ ሂደት፣ በጥሩ ስራ ሰዎችን በቃላድ መሳብ ሲኖርባት፣ ረካከሱ ስርፋዎች መገኘት ወላሂ በጣም ነው የሚደብረው። ሀቂቃ ማለት ነው። እኔ እንጃ አላውቅም። እንግዲህ እኔ እንደ አሟት ነው እላለሁ። ምን ያንዳንድ ጊዜ ማለት ነው ሁኔታውን ሳየው አወራሯ ምናምን የሆነ በቃ እንዲዛ ሲሆን ማለት ነው፣ የሆነ አላዴን አሟት ነው የሚልም ህሊና ውስጥ ይመጣል ማለት ነው። እና ስራ ነው የምትሉ ልጆች ፈኪ ጀግና ፈኪ ጀግና መዳም ቤት መዳም ማየት ተቀምጣችሁ ማለት ነው ሀበይ አይንክ። በዚህ ነገር ኮሜንት ላይ ብዙ እንትን ልትሉ ትችላላችሁ፣ እንደፈለጋችሁ ማለት ማድረግም ትችላላችሁ፣ ችግር የለውም። ግን እንደዚህ የምትሏት ይቺ ልጅ ነገ ነገ ህሌራዋን አታ ማኑኤል ቢያስፈልጋት ከዛ በኋላ ከማኑኤል ደግሞ ምናምን ብትሆን ተመለሰኛ ውርጃ ታስጠይቃለች። ይሄን ደግሞ እውቁ ጀግና ነሽ፣ ጥሩ ነሽ፣ ደግ አደረግሽ በሏት። ወንድ ልጅ ተለምኖ አይታወቅም። በዚህም መልኩ ጋይዝ ነገ ተነገ ወዲያ ደግሞ ምን እንደምታደርግ እንግዲህ አስቡት። ዛሬ የቤኪራይ መክፈልትታ የቤኪራይ አጠራቅማ ለማታቀው ወንድ ስልክ ተገዛች። ነገ ምን ይፈጠራላችሁ ታስባላችሁ? ነገ ደግሞ አሁን ዲኮር ምናምን ምናምን አድርጋ ትጠብቀዋለች ወይም ደግሞ ታደርጋለች ወይም ደግሞ አዑዝ ቢላሂ ሚን ሸይጣን ረጂም በስ እና ለማናቸውም ጀግና የምትሏት ሰዎች ልትጎዷት እንጂ ልጠቅሟት አይደላችሁ እንዲሁም ደግሞ የራሳቸውን ጥቅም እንትን ለማለት ነው ማለት ነው ተመልሳ ወደኛው እርዳታ ለመፈለግ ወይም እርዳታ መፈለጓን ባትረሱ ጥሩ ነው እንደዛ አድርጊ በነገራችን ላይ ቆይ አሁን እስቲ እንዲሁ ጓደኛ ያለ ጓደኛ ያለ ሰው ግን አልተቀመጠችም አይደለም ለምንድን ነው ታይ? ይሄ እኮ ልክ አይደለም። መቼም ያንን ስልክ የሆነ ቦታ ህዲያ ብቻዋን አገዛውም አይደለ፣ ሰው ይኖራል፣ ጓደኛ ይኖራታል። ለማን ነው ብለው መጠየቃቸው አይቀርም። ሸሽጋ ነው አትለኝም። ሸሽጋን ቢሆን ደግሞ አሁን ሜዲያ ላይ ሲሆን ደግሞ ይሄው ለየ አናቅም። ዙሮ እዛ ካርቶን ውስጥ ያለው ስልክም ሊሆን ይችላል። ለትን ጋር አናቅም። እሱን የምናቀው ነገር የለም። ለድራማውም ሊሆን ይችላል። እሱን አናቅም። እኛ የምናየው እይታ ነው። እየተደወለ ነው። እንደው አዝናለት ስልክ ተሰብሮ አይቼው እንደው የተሰበረ ስልክ እንደ ሳም ቲክቶከሩ ያዝ የማይታሰብ እኮ ነው። የማይመስል ወሬ ለሚስትህ አትንገር የሚባለው ነገር እንደዚህ ነው እንግዲህ። ስልክ በነገራችን ላይ ኢትዮጵያ ውስጥ እንኳን አይደለም ይሄ አይፎን ማንትስ ማንትስ የሚባለው አይደለም ደክሲሆ እንኳ 15 16 ሺህ ብር ነው። ዛሬ ኢትዮጵያ ውስጥ አስራ ስድስት ሺህ ብር ዋጋ የሚኖረዋለን እንደሱ አይነት ሰው። በነገራችን ላይ ያኔ ያው ኢቶብ እየሰሩ እያገኙ ነው የኢትዮጵያ ኢቶበሮች። ደግሞ አንዳንዶች ወደ አዲስ አበባ መጥተው የሚሰሩት መተዳደሪያቸውን ራሱ ኢቶርብ ነው የሚያደርጉት ማለት ነው። ግን እንደዚህ እኛ ወደ ገጠር ያለን ሰዎች ምናምን ሰዎች እንግዲህ ግን ሁለት አይነት መንገድ ነው ያኔ በትርፍ ጊዜያቸው የሚሰሩት ነገር ነው ስለዚህ ይሄ ነገር አቅድ ያበት የመጣችበትን ነገር እረስታው ነው የሚሰጥ ሰው ጠፍቶ ነው ትናንትና አልተዋወቀችው። እንደዚህ የምታደርገውስ ግራ ያጋባል። ለማናቸውም ግራ ያጋባም አያጋባም ወደፊት አሁን ደግሞ ያለውን ነገር እናያለን ማለት ነው። ምንም የሚቋጭ ነገር የለውም የዩቱብ ነገር። ወደፊት እናየዋለን፣ ብዙ ነገር እናያለን። አብራችሁን ሁኑ ማለት ነው ጋይዝ። እኔ እከታተላቸውና እየላችሁ መጣለሁኝ። እኔን ምንድነው ሰብስክራይብ እና ላይክ ሸር ማድረግ ነው። ለማናቸውም አመሰግናለሁ። ሀባይ